የጽናቱ ኃይል እስከምን ድረስ ነው? የአንድ ሰው ፍቅርስ የቱን ያህል ወደ ነፍሳችን ጥልቀት ዘልቆ ሊገባ ይችላል? አንድን አካል ስንወድስ እሱን የመውደዳችን ነጸብራቅ በሕይወታችን እስከ የትኛው ጥግ ተጽዕኖው ያርፍብናል? ባለማመን የተጀመረ ፍቅርስ እንዴት ፍጻሜው ፍጹም የሆነ የፍቅር ከፍታ ሊሆን ይችላል? በዚያ ሰው ፍጹም በሆነ መንፈሳዊ ፍቅር መቃተታችን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 እንከን በሌለበት በቤተ ክርስቲያን አስተምህሮ አምነው እንደ ስርዓቷ ኑረው ቤተ ክርስቲያን እናንተ ሰዎች ሀሳቤን ሀሳባችሁ፣ ኑሬን ደግሞ ኑሯችሁ አድርጋችኋልና ማዕረገ ቅድስና ይገባችኋል ያለቻቸው ቅዱሳን ሰዎች እጅግ ብዙ ናቸው። አንዳንዶች ቅድስናን እንደ መጥምቁ ዮሐንስ ከቅዱሳን ቤተሰቦች ተወልደው በቅድስና ኑረው ሲያገኙት ሌሎች ደግሞ እንደ ሙሴ ጸሊም እንደ ግብፃዊት ማርያም ከኃጢአት ተመልሰው በፍጹም ተጋድሎ ቅድስናን ሲያገኙ የቀሩት ደግሞ ክርስቲያን ካልሆኑ ቤተሰቦች ተወልደው አድገው ፍጻሜያቸውን ግን በቤተክርስቲያን አባትነትና በቅድስና የፈጸሙ ናቸው። የአባ አባ ጽጌ ድንግል መገኛና ምድብም ከኒህ ከሦስተኞቹ ወገን ነው። አባ ጽጌ ድንግል በቀደመ እምነቱ አይሁዳዊ የሆነና እንደ ቅዱስ ጳውሎስ የኦሪትን መጻሕፍት ከነትርጓሚያቸው ጠንቅቆ የተማረ ምሁረ ኦሪት የነበረ የቤተ ክርስቲያን አባት ነው። አንድ ቀን በእነርሱ ዘመን እንደነበረው ልማድ ገና ወጣት ሳለ አውሬ ለማደን ወደ አንድ ጫካ ሄደ። ጫካው ውስጥ እንደገባም ዙሪያዋን በጽጌ ሬዳ አበባ ያጌጠችና ዓይንን ደስ የምታሰኝ ልቡናን የምትማርክ የእመቤታችን የቅድስት ድንግል ማርያምን ስዕል ተመለከተ። ያን ጊዜ አባ ጽጌ ድንግል የእመቤታችንን የፍቅር ጠረን ለማሽተት ቻለ። በስዕሏ ተማርኮ አተኩሮ የተመለከታት ሳለ አንድ እንደ እሱ ለአደን የመጣ ጓደኛው ደረሰና ይህ የክርስቲያኖች ስዕል ነው፣ ለምንድነው እንዲህ የምትመለከተው? ብሎ በያዘው በትር ስዕሏን በቁጣ መታት። ይህ ጓደኛው ግን እንዲህ ባደረገ ቅጽበት ወዲያው ተቀጽፎ ሞተ። ይህ ክስተት ታዲያ ለአባ ጽጌ ድንግል ለቅድስና፣ ለመንፈሳዊ ድርሰት፣ ለምንኩስና እንዲሁም ለቀሪ ዘመናቸው የክርስትና መሰረተ ሕይወት ሁሉ መጠሪያቸው ሆነ። ቅዱሱ መጠራታቸውን ንቀው በቀደመ ሕይወታቸው ጸንተው ለመኖር የፈቃድ ይሁንታቸውን ወደ ስህተት አልመሩትም። ይልቁንም ተአምሩን አዩ፣ አመኑ። እግዚአብሔርም አንድ መነኩሴ እስኪመጣ ድረስ ስዕሏን ጠብቅ ብሎ መልአክ ልኮ አረጋጋቸው። እኒህ ይመጣሉ የተባሉት መነኩሴ በተአምራታቸው ኃይል የታወቁ በኢትዮጵያ ውስጥ ክርስትና በማህበረሰቡ የኑሮ ሁኔታ ውስጥ ሰርጾ እንዲገባ በትምህርት የተጋደሉት፣ በኢትዮጵያ ወደሚኖሩ የአይሁድ ማህበረሰቦች ምኵራብ ውስጥ ዘልቀው በመሄድ መጽሐፍ ቅዱሳዊ ተዋስኦ በማድረግ ብዙ ነፍሳትን ወደ ክርስቶስ እቅፍ እያስገቡት አቡነ ዜና ማርቆስ ነበሩ። ወደ አባ ጽጌ ድንግል እንደደረሱ ከእሴይ ግንድ በትር ተወጣለች፣ ከስሯም ቁጥቋጦ ያፈራል የሚለውን ገጸ ንባብ ከኢሳይያስ ትንቢት ምዕራፍ 11 ሲያነቡ አባ ጽጌ ድንግል ሰማቸው። እሱም ይህን ንባብ አይሁዳዊ የሆኑ መምህሮቼ አስተምረውኛል፣ ትርጓሜውን ግን አልነገሩኝም በማለት እንዲተረጉሙለት ጠየቃቸው። አቡነ ዜና ማርቆስም ከእሴይ ስር ተወጣለች የተባለችው በትር ቅድስት ድንግል ማርያም ናት። በትር ከተባለች ድንግል ማርያምም አበባና እና ፍሬ የሆነ ልጇ ክርስቶስ ተገኝቷል ብለው ተርጉመው ነገሩት። ወዲያውም አባ ጽጌ ድንግል አምኖ በአቡነ ዜና ማርቆስ እጅ ጥምቀተ ክርስትናን ፈጸመ። ይህ ጥምቀትም በመንፈሳዊ ድርሰት ከነ ቅዱስ ያሬድ ከነ አባ ጊዮርጊስ ዘጋስጫ ከነረቱ ሃይማኖት ጋር ስሙ አብሮ የሚነሳ በድርሰቱ ውበት ከንጉሥ ሰሎሞን መኃልየ መኃልይ ጋር የሚተካከል በድርሰቱ ይዘት ከቅዱሳን መልኮች ጋር አንድ የሆነ በምስጋናው ቁጥር ከዳዊት 150 መዝሙራት ጋር በቁጥር እኩል የሆነ ድርሰት የደረሱትን አባ ጽጌ ድንግልን አስገኘ። አባ ጽጌ ድንግል እንደተጠመቁ ፍጹማዊ የሆነውን የክርስትና የአስተሳሰብ ከፍታ ለመመልከት ተመልክተውም በዚያው ተመስጠው ለመቅረት ልብሰ ምንኩስናን ዮሐንስ ከሚል የመጀመሪያ ስማቸው ወደ አባ ጽጌ ብርሃን ቀይረው በአቡነ ዜና ማርቆስ እጅ መነኮሱ። በቀደመ ሕይወታቸው ብሉያትን የተማሩ ቢሆንም ነገር ግን እውነተኛ የክርስቶስ ትምህርቶች፣ የሐዋርያት መልእክታትና የብርሃናት ሁሉ ምንጭ የሆነውን ሐዲስ ኪዳንን በሚገባ ተምረው አመሰጠሩት፣ ተራቀቁበት። ከቅዱሳት መጽሐፍት እየቀዱ በብራናቸው ላይ ለማኅሌተ ጽጌ ድርሰት የቀዱትን ምስጢር ሁሉ አፈሰሱ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ የዝማሬም ጊዜ ደረሰ ብሎ ሰለሞን የጀመረውን ምስጋና አባ ጽጌ ድንግል ውብ በሆኑ ቃላት ነፍስን በሚያፈዙ ምስጢራት ልቡናን በሚያንሰፈስፉ በእመቤታችን የስደት ታሪኮች ልቡናን በሚመስጡ ንባቦች አስውበው ፈጸሙት። መስከረም 27 የሚነበበውና እረፍታቸውን የሚዘክረው የስንክሳር ንባብ የገድላቸውን ጽናት አብዝተው ከመጾማቸውና ከመጸለያቸው የተነሳ ሰውነታቸው እንደደረቀ ምድር ሆነ፣ ከዕለታት በአንዱ ቀን በእንስራ ውሃ አምጥተው በሰውነታቸው ላይ ቢያፈሱት ውሃው ወደ መሬት ሳይፈስ ሰውነታቸው መጦ አስቀረው በማለት ጽናተ ገድላቸውን ይተርካል። አባ ጽጌ ድንግል የእመቤታችንን የፍቅር ወተት ለመጠጣት በፍቅሯም ወይን ለመስከር ለዘጠኝ ዓመታት ያህል ቆሎ እየበሉ ከሦስት ቀን አንዴ ብቻ ውሃ እየጠጡ ፍቅሯ እንዲገለጽላቸው የጸና ጩኸትን ጩኸዋል። አዛኝቷ እመቤትም አባ ጽጌ ድንግልን አየችው፣ ሰማቸው፣ ፍቅሯንም ሰጣቸው። አፍቅሯታልና መክዳት በሌለበት በዘላለማዊ ፍቅር አፈቀራቸው። ከዘጠኝ ዓመት ተጋርሎ በኋላ የቅድስት ድንግል ማርያምንና የልጇን የክርስቶስን ስደታቸውን ልብ በሚያባባ እንባን ፈንቅሎ በሚያወጣ ዜማና ንባብ አባ ጽጌ ድንግል አስበው ደረሱት። በዚህም ምክንያት አባ ጽጌ ድንግል ወገናቸው እመቤታችንን የፍጹም ፍጹም ከወደዱ ከነ ቅዱስ ኤፍሬም ከነ አባ ሕርያቆስና ከነ አባ ጊዮርጊስ ዘጋስጫ ጋር ላይጠፋ ለዘለ ዓለሙ ተጻፈ። ዘመናቸውን ልዩ የሚያደርገው ደግሞ እንደ እሳቸው በእመቤታችን ፍቅር ልቡ ከነደደው ከአባ ጊዮርጊስ ዘጋስጫ ጋር ዘመን መጋራታቸው ነው። ሌላም ልዩ የሚያደርገው ነገር የሁለቱ ቅዱሳን ገዳማት የሚራራቁት ለአምስት ሰዓታት የእግር መንገዶች ያህል ብቻ መሆኑ ነው። በአንድ ወቅት ሁለቱ ቅዱሳን ለመገናኘት ተቀጣጥረው ወደ ተቀጣጠሩበት ቦታ ሄዱ። ነገር ግን ሁለቱ ቅዱሳን በአይን ከመተያየት አልፈው ከመንፈሳዊ ሰላምታ ሰላም እንዳይባባሉ አንድ ትልቅ ወንዝ የፈጠረው ገደል በፍቅራቸው ላይ የገባ የተፈጥሮ ህመም ሆነባቸው። ሁለቱ ቅዱሳንም ሳንገናኝ ለምንመለስ ነው እያሉ በሐዘን ወደ ወንዙ እፍኝ አፈር ዘግነው ቢበትኑ አፈሩ ድልድይ ሆኖ ለመገናኘትና እንደ ፍቅራቸው ተጫውተው ለመለያየት ችለዋል። ይህ ድልድይም እስካሁን ድረስ የእግዚአብሔር ድልድይ በሚል መጠሪያ የፍቅርን ኃይል በመመስከር ህያው ምስክር ሆኖ ይገኛል። አባ ጽጌ ድንግል የማኅሌተ ጽጌ ደራሲ ብቻ ሳይሆኑ የጽጌን የፈቃድ ጾም ያስጀመሩም አባት ናቸው። አባ ገብረ ማርያም ከሚባል መነኮስ ወንድማቸው ጋር በአቡነ ዜና ማርቆስ ገዳም መስከረም 26 ተገናኝተው የጽጌን ማህሌት ቁመው ህዳር አምስት ቀን ወደ የገዳማቸው የሚመለሱ የጽጌን ማህሌት መቆምም ያስጀመሩ ጭምር ናቸው የአባ ጽጌ ድንግል በረከት የእመቤታችን የቅድስት ድንግል ማርያም ፍቅር በልቡናችን ይደርብን ታሪካቸውን ከማህሌተ ጽጌ ድርሰታቸው እንዲህ ቋጭ ነው አበባ የምትሆኚ የሩማን ሽቶ የቀናንሞ አበባ የምትሆኚ ማርያም ሆይ በረሃብ በጾም አበባ የመሰለ የመልክሽ ደምግባት እስኪጦልግ ድረስ በስደትና በልቅሶ የደረሰብሽን ችግር ድካም መከራሽንም ሁሉ እንደ እህትሽ እንደ ሰሎሜ አብሬሽ ብቀበል ምኞቴ ነበር። በዚህም ፍጻሜ የሌለውን ደስታሽን እሳተፍ ነበር።